ሰላም፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛያል። እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ዶኖሽ ቱርካን ቤት እንደገባች በመጨረሻም የሚበላ ምግብ ለቱርካን አምጥታላት፣ ምግቡንም እየበላች ቱርካን በጣም ደስ ይላታል። በጣም ይጣፍጣል በጣም ነው የሚጣፍጠው እህቴ። እኔ የምልሽ ግን አሁን ትሄጃለሽ አይደለም? አቶ ኦዛር ጋር ኦዛርን ለመጠየቅ ከሶመር ጋር ታዲያ? እንዴ ነው አትገናኝም እንዴ? እያለችም ዶንሽ ትጠይቃታለች። አይ ከእሱ ጋር እንኳን አልገናኝም። በዚህ ሰዓት ይውልሽ ዶኑሽ፣ እሱ ቤት አይሆንም፣ ሶመር ቤት አይሆንም። እሱ ደግሞ ተመልሶ ከመምጣቱ በፊት እኔ ተመልሼ ወደ ቤት ይመጣሉ። ከእሱ ጋር አንገናኝም። በጣም ደግሞኛል። ማግኘት እራሱ አልፈልግም፣ ከእሱ ጋር ማውራትም እራሱ አልፈልግም። እኔ ከዚህ በኋላ ዶኖሽ ምንም አይነት ጥንካሬ የለኝም። ስለ እኔ ለሰው ለማብራራት የሚባል ጥንካሬ የለኝም ወይም ደግሞ ሰውን መረዳት የሚባል ነገር የለኝም። በቃ ደግሞኛል። እንደዚሁ በሰላም መኖር ነው የምፈልገው። መጨጋጨግ አልፈልግም። ብቸኝነት ይሻለኛል። እርግጠኛ ነሽ ግን አሁን የተናገርሽው ብቻ ነው ምክንያትሽ ወይስ ደግሞ እሱ ጋር ከደረስሽ በኋላ ማውራቱን ፈርተሽ ነው? ይኸውልሽ፣ ቱርካን ለማንኛውም ራስሽም ማዳመጥ አለብሽ ልብሽም ማዳመጥ አለብሽ። እኔ ከዚህ በኋላ የማዳመጠው ነገር የለም። ልቤን ማዳመጥ ካቆንኩ ረጅም ሰዓት ሆኖኛል። ሁሉም ነገር ተጠናቋል። በቃ ዶንሽ፣ ለማንኛውም አመሰግናለሁ ዶንሽ፣ ላመጣሽልኝ ምግብ። እህቴ ቱርካን፣ አሁንም ቢሆን እኮ ይኸውልሽ፣ በሆድሽ ውስጥ የያዝሽውን ጽንስ ከማንም ደብቀሽ መኖር አትችይም። ልትነግሪው ይገባል። የእሱ ልጅ እንደሆነ በሆድሽ ውስጥ ያለው ልትነግሪው ይገባል። ማወቅ አለበት። ኃላፊነት እኮ አለበት። በሆድሽ እንደጸነስሽ በፍጹም ደብቀሽ መኖር አትችይም። አሁን አልነግረውም። የሚውልሽ ዶንሽ አሁንም ነግረው ከሆነ ይውልሽ ከሱ የምጠብቀው ነገር እንዳለ ያስባል። እኔ ደግሞ እንደዛ መሆን አልፈልግም። ከዚህ በተጨማሪ ወደ ቤት ለመግባት እንደ ምክንያት እንደምጠቀምበትም አድርጎ እንዲረዳው በፍጹም አልፈልግም። ወደ እሱ ጋር መመለስ እኔ በፍጹም አልፈልግም። አንቺ ትነግሪዋለሽ ታዲያ እህቴ፣ ታስረጇዋለሽ። እኔ ወደ ቤት ለመመለስ ፈልጌ አይደለም ትይዋለሽ። ሌላ ነገር ከአንተም ፈልጌ አይደለም፣ ማወቅ ስላለብ ብቻ ነው እያልሽ መናገር እኮ ነው። ምን ችግር አለው እንጂ ልጁን ደብቀሽ እስከ መቼ ትኖሪያለሽ? እንከዚህ በተጨማሪ ደግሞ ይኸውልሽ ከትንሽ ቆይታ በኋላ እኮ ሆድሽ መጨመር ይመጣል፣ ሆድሽ በግልጽ ይታያል። ሌላ ሰው ከነገረው ወይም ደግሞ እሱ ከተመለከተ አንቺ ሳትናገሪ ነገሮች ሁሉ ይምታቱብሻል፣ ህይወትሽ በሙሉ ይበላሻል። እህቴ እማይሆን ነገር ያስባል። ስለዚህ ልትነግሩ ይገባል፣ ከሱ መሆኑን ልትነግሩ ይገባል። በመጨረሻም ቱርካን እንበዋቀረር እያለ ትናገራለች። ዶንሽ የተናገርሽው ነገር ትክክል ሳይሆን አይቀርም። አሁን ይህን ነገር መናገር አለብኝ። በመጨረሻም ቱርካን ሶመር በር ላይ ትደርሳለች። ሶመርም ከጠበቃው ጋር እያወራ እንደዋወላለን አወላለን በቃቱ ሰመር ከፈለከ ደግሞ አንተ ቀድመህ ደውልልኝ። ጠበቃውም ሲመለከታት ቱርካን ሶመርም ይመለከታታል። እየተራመደችም ወደሱ ጋ እንዳደረሰች ሴልጁክ እንዴን ይገርምሻል። የኔን ጉዳይ ተይውና ኦዛርኮ እየጠየቀ ነው እየደጋገመ እየጠየቀ ነው። የትን ያለችው ቱርካን እያለ ነው። ይኸው መጥቻለሁ አለው እሱን ልጠይቀው ነው የመጣሁት። ሶመርም ዝም ብሎ ይመለከታታል። ሶመርም ምንም አይነት ወሬ ሳታውረው ሳታናግረው ሴልቹክን ብቻ ተናግራ በመጨረሻም ወደ ውስጥ እየተራመደች ትገባለች። ወንድሜ ሶመር ቡና ንጠጣ በቃኒ እናንተ ተባብለውም ወደ መናፈሻው ይሄዳሉ። በሩን ከፈት እያደረገችላት አይላን በጣም ደስ ይላታል። እንኳን ደህና መጣሽ ቱርካን፣ እንኳን ደህና መጣሽ አይላ እንዴት ነሽ? ደና ነሽ ወይ? አመሰግናለሁ ደና ነኝ። አንቺስ እንዴት ነሽ ቱርካን? ሁሉም ሰላም ነው፣ ደና ነኝ። እኔ የምልሽ ግን ልጅሽስ እንዴት ነው? በሆድሽ ውስጥ ያለው ልጅሽ እያለችም አይላ ድምጿን ዝቅ አድርጋ ትጠይቃለች። ደና ነው፣ ደና ነው፣ ምንም ነገር የለም፣ ሰላም ነው። ዛሬ አናግረዋለሁ ሶመርን፣ ስለዚህ ጉዳይ እነግረዋለሁ፣ እዚህ በኋላ አልደብቀውም። ሁሉም ሰው ቤት አለ አደለ? ሁሉም አሉ። ግቢ ሳሎን እንደደረሰች ኦዛርና እንዲሁም ደሞ ሩቻ ያልነበሩ አባቱ ዛር እንዴት ነህ? አሁን እንዴት ነህ? ጤንነት እንደምመለከተው ከሆነ በጣም ተሽሏል። እንኳን ደህና መጣች ልጅ አሁን ቀስ በቀስ እየተሻለኝ፣ በጣም ጥሩ ሁኔታ ላይ ያለሁት ተሽሎኝ። አረፍ በይ ተቀመጭ ቱርካን። እሺ ቱርካን እስኪ ንገሪኝ፣ ሁሉንም ነገር ንገሪኝ እያለም ይጠይቃታል። በምልክትም ሩቻን እንድትናገር ለቱርካን ትሰጣታለች። ዝም ስትልም ኦዛር ይናገራል። ቱርካን እኔ ከአንቺ ጥሩ ዜና ጠብቃለሁ፣ ይሁንና ግን ሁልጊዜ ነው የምታናድጅኝ። ጥሩ ነገር አነግርኝም። ምን ሆነሽ ነው? ቆይ ምንድን ነው እሱ እንደዚህ መሆን? እንዲህ አይነት ጸባይ ከየትን ያመጣሹ? የኒልጅ እርስ በርሳችሁ ትዋደዳላችሁ። ሶመር ምን ያክል እንደሚወድሽ ታውቂያለሽ። እንደሚወደኝ ያውቃለሁ። ነገር ግን መዋደድና መፋቀር ብቻ በቂ አይደለም። ከዚህ በተጨማሪ ሶመርም ቢሆን ትክክል ነው። እኔም በሆነ ወደዋለሁ፣ ግን ምን ማድረግ ይቻላል። ይኸውልሽ አንቺ ሁሉንም ነገር መወሰን ትችያለሽ እኮ ፍቅር ማለት ዝም ብሎ ነገር አይደለም ልጅ አንቺ መረዳት አለብሽ። እንዳረዳድሽ ነው ፍቅር የሚተረጎመው። በመካከላችሁ ከባድ የሆነ ፍቅር አለ፣ ጠንካራ ፍቅር። እኔ ለመረዳት ብዙ ጊዜ ሞክሬያለሁ፣ ነገር ግን አልተሳካም። በእርግጥ እንደምንዋደድ በደንብ ይገባኛል፣ ነገር ግን በፍቅር መካከል መተማመን፣ መግባባት እንዲሁም ደግሞ ሰላም ያስፈልጋል። አይደለም እንዴ አባቶ ዛር? እሱስ ልክ ነሽ፣ ትክክል ነሽ። በይ ልጄ ከመጀመሪያው ጀምሮ የተፈጠረውን ነገር እያንዳንዱን ነገር በግልጽ አስረጅኝ፣ ለኔ ለአባትሽ አስረጂኝ። ሩቺያንም ዝም ብላ ታዳምጣለች። ከሴልቹክ ጋር መናፈሻው ቦታ ላይ ቁጭ ባሉበት፣ ሶመርም እየተከዘ ይናገራል። በጣም ናፍቃኛለች ከሚታሰበው በላይ ባለያት ግን ደስ ይለ የነበረውን ምንድን ነው ሶመር እንደዚህ መሆን። ቆይ አንተ ታፈቅራታለህ ትወዳታለህ እሷን እሷም ብትሆን ታፈቅራለ ትወዳለች። ምንድን ነው እየሆናችሁ ያላችሁት? ምንድን ነው እንደዚህ በየቀኑ መጣላት? በዚህ መሃልም ሶመር ጋር ስልክ ይደወልለታል። ስልኩንም አንስቶ እየሰማው ነው። እንዴት ነ ሶመር ስልክ አትደውልም። ወደ ቤትም አልመጣም። መምጣት አለብኝ እንዴ? እሱስ ችግር የለውም ነበር ይውል ነገር ግን ኪራዝ ናፍቃለች፣ አንተን ትፈልጋለች። ሶመር ብትመጣ መልካም ነው። እያስቸገረችን ያለችው ልጅቷ ለሷ የሚሆነውን ነገርም ጡቴን እንኳን ማጥባት አልቻልኩም። መልካም በቃ ይውልሽ፣ እመጣለሁ። በጣም ደስ ይለኛል። ሶመር እንጠብቅሃለን። ሚኒ ስልኩን ከዘጋጅ በኋላ የልጅቷን ሙቀትም እየተመለከተ ይናገራል። ምንድን ነው እሱ ልጅሽ ግን በጣም እንትን ሳተላከር ሙቀቷ ጨምሯል እኮ ያው ለሶመር ምር ደውዬለታለሁ እሶመር የማይመጣ ከሆነ እኔ እናንተ አብረን ሆስፒታል ይዘናት እንሄዳለን እሱ ጋር ኮሳደውኝ የእናንቺ ዘን እኮ መሄድ እንችል ነበረ አይ መሆን የለበትም ካልደወልኩለትማ ይናደዳል እሱ መመልከት አለበት። ይኸውልሽ ሚኒ እኔ አንድ ነገር መጠየቅ እፈልጋለሁ። እርግጠኛ ነሽ ግን ለልጅሽ ብለሽ ነው የደወልሽለት፣ ወይስ ደግሞ እሱን ለማግኘት ፈልገሽ ነው የደወልሽው? ምን እያልክ ነው ያለኸው? ደሞ አንተ ስደውልና ሳናገር እየሰማኝ አይደለም እንዴ? በአንተ ፍለፊት አይደል የደወልኩት? ለምንደ እንደዚህ ነኝ ጥያቄ የምጠይቀኝ? ይኸውልሽ ሚኒ ያለፈውን ነገር አንቺ እያብሰለሰልሽ የምትቆይ ከሆነ የወደፊቱን መገንባት የወደፊቱን ሕይወትሽ መገንባት አች ይህንን በር ካልዘጋሹ ያለፈውን ታሪክ በሙሉ ካልዘጋሽ ምንም ነገር ስኬታማ አትሆኝም። ይኸውልሽ፣ ተረጋጋ ተረጋጋ። እኔ የደወልኩት ይኸውልህ ለልጅ ስለሚያስፈልጋት ነው፣ ለኪራ ስል ነው የደወልኩት። በሌላ በኩል እነ ኦዛር በተቀመጡበት ቱርካንም ትናገራለች። አባት ኦዛር፣ በቂ ሰዓት እንግዲህ አጫውቻ አለው ብዬ አስባለሁ፣ መሄድ ይኖርብኛል። ሩቺያንም ትናገራለች። እኔ የምልሽ ቱርካን፣ ቤት ውስጥ የቀረሽ ንቃሽን ትወስጃለሽ ወይስ ምንድን ያሰብሽው? የቀሩ እቃዎች አሉሽ? የምትፈልጊ ከሆነ ለአይላ መናገር ትችያለሽ፣ አይላ ታዘጋጅልሻለች፣ አለች ይዘሽ መሄድ ትችያለሽ እያለች ስትናገር፣ ቱርካንም ድንግጥ እያለች እንዲሁም ደግሞ እየተበሳጨች፣ አይ አልፈልግም፣ ምንም አልፈልግም ብላ ከተቀመጠችበት እንደተነሳች፣ እንግዶቹም መጥ ሴትዮዋን በረጅሙ ትናገራለች ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣሽ! እያለች ሩቺያንም ሲትዮዋን ትቀበላለች። አመሰግናለሁ ፈጣሪ እንኳን ማረህ አቶ ወዛር እንኳን ማረህ። አመሰግናለሁ አመሰግናለሁ። እንኳን ደህና መጣችሁ። ሶመርም ይመጣል። እባካችሁ አረፍ በሉ አረፍ በሉ። እናመሰግናለን። ቱርካንና እንዲሁም ደግሞ ሶመር ቆሞ ባለበትም ወዛር ከተመለከተ በኋላ ቱርካን ምንድን ነው እሱ መቆም? አረፍ በይ ቁጭ በይ እባክሽ፣ ትንሽ ቆይተሽ ትሄጃለሽ። ተጫወች። ሶመርም ሊሄድ ሲል ሶመር ና ከዚህ አረፍ በል። ከቱርካን ጎን ተቀመጠ። ከቱርካን ጎን ሲቀመጥም በእጁ የቱርካንን እጅነካ ያደርገዋል። ሁለቱም እየተደናገጡ እጃቸውን ከእጃቸው ላይ ያነሳሉ፣ እርስ በርሳቸውም ይተያያሉ። ሩችያንም እንግዳዋን እያጫወተች ነው። እና እንዴት ነሽ በርዴ? ፈጣሪ ይመስገን እናት ሩችያን ደህና ነኝ፣ እኔ ሰላም ነኝ። በርዴም ዞር እያለች ቱርካንን እየተመለከተች ቱርካን ኒ ልጅ በእውነት ልሻለሁ እውነቱን ለመናገር እርግዝና ሴት ልጅ ቆንጆ ያደርጋል፣ አንቺም በጣም ቆንጆ ይሆነሻል። ምንድነው እሱ የማናቀው ነገር አለ? እያለችም ትጠይቃታለች ሁሉም ይደናገጣል። ግራ እየገባትም ቱርካንም ትናገራለች፣ ረ በፍጹም፣ ማለቴ ምንም ነገር የለም። ሶመርም ዝም ብሎ ይመለከታታል። እንደዛ የተናገርኩት ያው ስለመሰለኝ ነው፣ በጣም ቆንጆ ሆንሻል ብዬ ነው። እንግዳዎቹ ከሄዱ በኋላ ኦዛርም ለመነሳት እየሞከረ ቱርካን ደህና ነኝ፣ ደህና ነኝ። አይዟችሁ። እባክሽን ይኸውልሽ፣ ወደ ቤትሽ ሶመር ይውሰድሽ። አይ እንደዛ አልፈልግም፣ ምንም ነገር አያስፈልገኝ። አቶ ዛር በራሴ ሄዳለሁ፣ ታክሲ ይይዛለሁ። ቱርካን ልጄ፣ እባክሽ አታድኪምኝ። እንደምትመለከችው እኔ ገና አሁን ያገገምኩት ታማሚ ሰው ነኝ። ብዙ እንድናገር አታድርጊ እባክሽ። አንተ ውሰዳት፣ ወደ ቤቷ ውሰዳት አንተ። እሺ አባዬ። በመጨረሻም ኦዛርን አቅፋ ቱርካንም ትሰናበታለች። አመሰግንሻለሁ ልጄ፣ ፈጣሪ ይማርሽ። አቶ ዛር ሶመርና ቱርካንም ይወጣሉ። ወደ ውጭም እንደወጡ ቱርካንም በመጨረሻ ትናገራለች። ሶመር እኔ እናንተ ማውራት እንችላለን፣ እንተገርም ያለሽ ሁለጊዜም ቢሆን የምትናገሩ ነገር አታጭም። ቱርካን ይሁ ልሽ እኔ እና አንቺ የምናውረው የቀረ ነገር የለም። ሁሉንም ነገር አውርተናል። ማወቅ ያለብን ነገር አለ። እኔ ሁሉንም ነገር አውቅ ያለሁ። ምስጋና ይገባሻል። አንቺ ብዙ ነገር እንዳውቅ አድርገሽኛል። ስለ አንቺ አውቅ ያለሁ። ስለዚህ የሚነግረኝ ሰው አልፈልግም። የምትናገሪውን ነገር ማዳመጥም ራሱ አልፈልግም። ምንም ነገር ማወቅ አልፈልግም። በቃኝ። ከዚህ በኋላ ይበቃኛል። ቱርካን አሁን እንደምመለከተው ከሆነ ቱርካን እንግዲህ በራስሽ መኖር እንደምትች አሳይተሽኛል። ብቻሽን መኖር እንደምትች አይቻለሁ። እየተባባሉ ሲያወሩ ወደ በሩ ጠቃ እያለች በርቀት ሩቺያንም ትመለከታቸዋለች። ራስሽን ችለሻለሁን ብቻሽንም ስለምትኖሪ ምንም አይነት ችግር እንዳላጋጠመሽም በደንብ አሳይተሽኛል። እሱስ፣ ልክ ነህ። ሁሉን ነገር እኔ ማድረግ እችላለሁ፣ ምንም የሚያቅተኝ ነገር የለም። ከዚህ በተጨማሪ እንዲሸኘኝም አልፈልግም። እኔ በራሴው እሄዳለሁ። ለአንተም መልካም ሕይወት ይሁንልህ ብላ ተናግራ ጥላውም እየተራመደች ትሄዳለች። ይህን ሁሉ ነገር በሩ ላይ ቆማ ሩችያንም ትመለከታለች። በመጨረሻም ሶመርም ይተክዛል። ምሽት ላይ ሩችያን በሩን የቱርካንን በር ታንኳኳለች። በሩንም ቱርካን ትከፍታለች። እናት ሩችያን። ወደ ውስጥ መግባት ይችላል ትችያለሽ። ግቢ ግቢ። ውስጥ እንደገባችም ሩቺያን የቤቱን ጣራና ግርግዳ ሁሉ ትመለከታለች። ቱርካንም ግራ እየተጋባች ዝም ብላ ታያታለች። በጣም ጠባብ ቤት ነው። ከዚህ በተጨማሪ ደግሞ አሮጌቃ ምናምን አቧራ ሲጠጣ የኖረ ቤት ይመስላል። በጣም ጥሩ ነው። ለማንኛውም ቱርካን፣ ያው ለራስሽም የሆን ቤት አግኝተሻል አይደለም? ተስማምቶሻል ብዬ ነው። ይህን ሁሉ መንገድ ተጉዘሽ የመጣሽው፣ ስለዚህ ለማውራት እንዳልሆነ ተስፋ አረጋለሁ። መናገርም አይጠበቅብሽም ምን ያክል እኔን እንደምታስቢኝ በምን ደረጃ እንደምትለኪኝ አውቃለሁ። ስለ እኔ ምን እንደምታስቢ ራሱ አውቃለሁ። ወንበሩንም በእጇ አቧራውን እያስመሰለች ለመጥረግ ትሞክራለች። በሁኔታውም ቱርካን በጣም ትገርማለች። ለማንኛውም ለማንኛውም፣ ይኸውልሽ የሆነ ነገር መናገር ይኖርብኛል። በመጨረሻም እንግዲህ ወፏ ጎጇን አገኘች ማለት አይደለም ቱርካን፣ በጣም ደስ ይላል። ለማንኛውም ቱርካንም እየተናደደ ትናገራለች። አንድ የቱርክ አባባል አለ እና ቱርቺያን፣ እማይሆን ቦታ ላይ የተቀመጠ ዳይመንድ ዋጋ አይኑረውም ይባላል። በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባል ተረትም አቃለው ሩቺያን፣ ውየኔ ልጅ እንደዛ ነው አይደለ? ነገር ግን ምን ታረጊዋለሽ ቱርካን? አታስቂኝ። ለማንኛውም አንቺ ዳይመንድ አይደለሽም። እሱስ ልክ ነሽ ሩቺያን፣ እኔ ዳይመንድ አይደለሁም። ነገር ግን ለቤተሰቦቼ በጣም ተወዳጅ ነኝ። እንደ እንቁላል ነበር የሚመለከቱኝ ቤተሰቦቼ። መቼም እንደዚህ አይነት የማይረባ ህይወት እንዲኖረኝ በፍጹም አይፈልጉም ነበረ። እናንተ ቤተ ራሱ አይመጥንሽም ብለው ነበር የሚነግሩኝ። የናንተን ቤተ ራሱ ተመኝተውልኝ አያውቁም። ምን ያክል እንደሚወዱኝ ከዚህ የበለጠ ማሳያ ያለ አይመስለኝም ሩቺያን። ለማንኛውም ግን ምን ታረጊያለሽ ሩቺያን፣ ይህ ህይወት ነው እንግዲህ ያ እንደዚህ ነው የማጠበቂውን ነው የሚሰጥሽ። ግን ተወደደም ተጠላም እዚህች ትንሽ ደሳሳ ጎጆ ውስጥ እንደ ፀሐይ ማብራት አይቀርም። ሁሉም ነገር ይስተካከልልኛል እርግጠኛ ነኝ። በራሲ ደግሞ ምን ይታወቃል የፈጣሪ ስራ ብለሽ ኖር ይችላል። በአንድ ቀን ለሊት ህይወቴ ሊቀየርም ይችላል ማን ያውቃል? ለማንኛውም ይኸውልሽ፣ ቱርካን አሁንም ቢሆን በህጋዊ መንገድ የልጄ ሚስት መሆንሽ እንዳረሺ። በእውነት ግን እኔ አንድ ቀን ማስቤ አላውቅም ነበረ ለሶመር እንደዚህ ያ ይህን ያክል ትጠይዋለሽ ብዬ በፍጹም አስቤ አላውቅም ነበር ሶመርን እንደዚህ የሶመርን ህይወት ለማበላሸት ትጥሪያለሽ ብዬ አስቤ አላውቅም ነበር እኔ ልጅሽን በጣም ነበር ወደው ከሚታሰበው በላይ አንችም ይህን ታውቂያለሽ ነገር ግን እኔ በጣም ታገዝኩ ከምችለው በላይ ሆነ ታውቂያለሽ ሩችያን ትዕግስትም ልክ አለው አሁን እንደዚህ መጨጋጨቁ ትርጉም የለውም ቱርካን ምርጫሽን መርጠሻል የራስሽን ህይወት መርጠሻል አይደለም። በተለይም ደግሞ ሩችያን ሶመርን እምን ያልጋ ላይ ካገኘሁት በኋላ እዛ ቤት ውስጥ የኔ መቆየት ትርጉም አልሰጠኝም እኔ ግን ግርም የሚለኝ ቱርካን እንዴት ቆይ ሶመርን ይሄን ያክል መረዳት ይከብድሻል እንዴት አታውቂውም ቆይ ሶመርን እንዴት ማወቅ ይከብድሻል ይው ልሽ አንቺ እንዳሰብሽው እንኳ ባይሆን ኖሮ ቱርካን አንቺ እንዳሰብሽው ህይወትሽን እንዳሰብሽው ባትኖሪም ለወደፊት እጣ ፈንታሽ ግን ማሰብ ነበረብሽ በጣም ያሳዝናል ቱርካን አሁንም ቢሆን ቱርካን ራሷን በራሷ ጠፋች ህይወቷን አበላሽች በራሷ እጅ በገዛ እጇ እንዴት ያሳዝናል በእውነት ለአንቺ በጣም አዘንኩልሽ ታሳዝኛለሽ፣ ቱርካን አዘንኩ፣ በጣም አዘንኩ ላንቺ እያለ እየተናገረች፣ ሩቺያን ቦርሷንም ፈታ አንድ ወረቀትም ለቱርካን ታሳያታለች። በመጨረሻም ወረቀቱን ሶፋው ላይም ተወረውረዋለች እየተናደደች። ቱርካን ከሶፋው ላይ ወረቀቱን አንስታ ይህን ብጫቂ ወረቀትሽን ያዥ፣ እኔ እናንተ እርዳታ ያስፈልገኝም ምንም አይነት እርዳታ አልፈልግም ከእናንተ። ወረቀቱንም ሩቺያን ገፋ እያደረገች ቱርካን ደረት ላይ ታስቀምጠዋለች። ይሄ እርዳታ አይደለም፣ ቱርካን ለጠበቃው ምሰጪው ነው። በመጨረሻም አንቺና ልጄ ተፋታላችሁ እንድትፋቱ የሚሆን ነው ብላተን አግራ ጥላት ስትሄድ ቱርካንም የምትይዝ የምትጨብጠውን ታታለች። በመጨረሻም ቱርካን እየተከዘች ታለቅሳለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ቻናሉ አዲስ ይሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን ሳይቆራረጥ በየቀኑ ወደ እናንተ እንዲደርስ እናደረጋለን። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።